የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው መሶብ የአንድ ማዕከል አገልግሎትን በሆሳና ከተማ መርቀው ከፍተዋል። ርዕሰ መስተዳድሩ አስተዳደሩ በዚሁ ጊዜ እንደገለጹት አገልግሎቱ በክልሉ ለማስጀመር ልዩ ልዩ ተግባራት ሲሰሩ እንደነበር ገልጸው በ2018 በቀሪዎቹ ስድስት የክልል ከተሞች ላይ ማዕከላቱ ይገነባሉ ነው ያሉት። ተደራራቢ ድሎችን ማስመዝገብ ወደ ጀመርንበትና ተጨባጭ ተስፋ ወደ ሆነው 2018 በድጋሚ እንኳን አደረሳችሁ፣ እንኳን ለመሶብ ፕሮጀክት ብረቃ አደረሰን። የማዕከላዊ ኢትዮጵያ ክልል የመጀመሪያውን የአንድ ማዕከል የመሶብ አገልግሎት ዛሬ ያስጀምሯል። በአጭር ጊዜ አገልግሎት መለየት፣ ማንዋል ማዘጋጀት ቢሮን መገንባትና ማደስ፣ ሰራተኛ መረጣና ስልጠና፣ ልዩ ልዩ ቴክኖሎጂዎችን ከሀገር ውስጥና ከውጭ ሀገር ማስመጣት፣ ስራ አስኪያጅና ሰራተኛ መመደብ ተከናውኗል። በሂደት ስራውን ማሟላትና ማስፋፋት አስፈላጊ በመሆኑ ስድስቱ ማዕከላት ዛሬ ካስመረቅ ነው ፕሮጀክት ልምድ በመውሰድ ማለትም ወራቤ ቡታጀራ፣ ወልቂጤ፣ ሳጃ፣ ዱራሜ፣ ቁሊቶ በ2018 ማጠቃለያ ላይ ሰባት የመሶብ ማዕከላት ይኖረናል ብለን ስለምናስብ አስፈላጊውን ዝግጅት አድርጋችሁ ወደ ስራ እንድትገቡ በዚሁ አሳስባለሁ ብልሹ አሰራርን በማስቀረት የተገልጋይ እርካታን የሚያሳድገው ይህ መሶብ የአንድ ማዕከል አገልግሎት በክልሉ እንዲጀመር ንቁ ተሳትፎ ያደረጉ አካላትንም አመስግነዋል። የአንድ ማዕከል የመሶብ አገልግሎት በማጠናከር የምንሰጠው አገልግሎት ቀልጣፋ እንዲሆን ከብልሹ አሰራር የጸዳ እንዲሆን የህብረተሰቡን እርካታ የተረጋገጠበት እንዲሆን የአገልጋይነት መንፈስ የጨመረበት እንዲሆን ስራው በጥብቅ ዲስፕሊን ይመራል። በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሀሳብ አመንጭነት በአዲስ አበባ ከተማ የተጀመረው መሶብ የአንድ ማዕከል አገልግሎት በርካታ ፋይዳዎች እንዳሉት የገለጹት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነ ፈቃዱ ናቸው። የመንግስት አገልግሎት አሰጣጥ የተንዛዛ፣ የግልጸኝነት ጉድለት ያለው፣ ለብልሹ አሰራር የተጋለጠ እንግልት የበዛበትና ተገልጋይ ተኮር ያልሆነ መሆኑ በተለያዩ መንገዶች በመንግስታችንና በፓርቲያችን ከግንዛቤ ውስጥ ገብቷል። በመንግስት አገልግሎት አሰጣጥ የሚታየውን ክፍተት የሚታየው ክፍተት በህዝብ ዘንድ የመልካም አስተዳደር ችግር እየፈጠረ ያለ ከመሆኑም በላይ ምርታማነት ላይ አሉታዊ ተጽዕኖ እያሳደረ ይገኛል። ይህን ስር የሰደደ ችግር በመፍታት የመልካም አስተዳደር ለማስፈን ለማስፈንና ምርታማነትን ለማሳደግ የተቀናጀ አገልግሎት በዲጂታል ቴክኖሎጂ በአንድ ማዕከል እንዲሰጥ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ሰጥተዋል። የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው አብይ ኮሚቴ በማቋቋም ማዕከሉ እንዲጀመር ትልቅ ሚና መጫወታቸውንም አንስተዋል። ማዕከሉ በተገልጋዮች ሲነሱ የነበሩ የመልካም አስተዳደር ችግሮች መፍታት ያስችላል ያሉት አቶ አንተነህ በሃያ አራት ባለሙያዎችና ስድስት በጎ ፈቃደኛ ባለሙያዎች አማካኝነት በሆሳና ከተማ የተጀመረው የአንድ ማዕከል አገልግሎት አምስት የፌዴራልና ሁለት የክልል ተቋማት ይገኛሉ ብለዋል። ስራ የሚጀምረው የማዕከላዊ ኢትዮጵያ ክልል መሶብ አንድ ማዕከል አገልግሎት በመጀመሪያ ምዕራፍ በሰባት የክልልና የፌዴራል ተቋማት ማለትም ንግድና ገበያ ልማት ቢሮ፣ ገቢዎች ቢሮ፣ የኢትዮጵያ ንግድ ባንክ፣ የኢትዮጵያ ፖስታ አገልግሎት፣ ቴሌኮሙኒኬሽን፣ የኢትዮጵያ ብሔራዊ ዲጂታል መታወቂያ አገልግሎትና ኢሚግሬሽንና እና ዜግነት አገልግሎት ሀያ አገልግሎቶች የሚሰጡ ይሆናል። በጠቅላይ ሚኒስትር ጽህፈት ቤት የፕሮጀክቶች አስተባባሪ ሚኒስትር ደኤታ ኢንጂነር ብርሃኑ ተስፋዬ የአንድ መሶብ አገልግሎት ማዕከል ወደ ስራ መግባታቸው በዘርፉ ለዜጎች የሚሰጡ አገልግሎት ደረጃን ከፍ ያደርጋሉ ብለዋል። ክቡር ጠቅላይ ሚኒስቴራችን አንስን ተልዕኮ ከማሳካት አንፃር በአቅሜ አምስት ሁለት ሺህ አስራ ሰባት ዓም አመተ ምሕረት ሰባት ማዕከላት ተመርቀዋል። በዛሬው ቀን ደግሞ በማዕከላዊ ኢትዮጵያ መሶብ ማዕከልን ጨምሮ በተመሳሳይ ጊዜ ስድስት ያህል የመሶብ አንድ ማዕከል ተቃውማለት ይመረቃሉ። ይህም የሀገራችን አገልግሎት ተደራሽነትና ግልጽ ከማድረግ አንፃር አንድ ደረጃ ከፍ ያደርጋታል። በህዳሴ ግድብ ግንባታ፣ በቱሪዝም መዳረሻ ልማቶች፣ በከተማ ኮሪደር እንዲሁም በገጠር ኮሪደር እንደ ሀገር ተምሳሌ ተደርጋ የማዕከላዊ ኢትዮጵያ በአራት ዞን በኩል ጠቅላይ ሚኒስትራችን ተጀምሯል። ሆኖም ግን መልካም አስተዳደር በተለይም የአገልግሎት አቅርቦት አሁንም ፈተና ሆኖ ተደቅኖብናል። ብናል በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሃሳብ አመንጪነት የተጀመረው የመሶብ ፕሮጀክት በህንፃዎች ወይም በቴክኖሎጂ ብቻ የታጠረ አይደለም። የብልጽግና ፓርቲ የመንግስታችን መሪዎች መሰረት ያደረገው ሰው ተኮር የአገልግሎት ልቀትን ማረጋገጥ፣ ዜጎችን ማክበር ነው።